የኢትዮጵያ የህዝብ ቁጥር በየአመቱ በ2.76 በመቶ እያደገ ነው መረጃዎች እንደሚናገሩት አሁን ያለው የኢትዮጵያ የህዝብ ቁጥር በጎርጎሮሳያኑ 2030 147 ሚሊየን በ2040 175 ሚሊየን እያለ በ2050 205 ሚሊየን ይደርሳል ከ25 ዓመት በኋላ የኢትዮጵያን ህዝብ ለመመገብ አሁን ከሚታረሰው መሬት ቢያንስ እጥፍ ማረስ በምርት ደረጃውም ዓመታዊ የብዕርና አገዳ ሰብሎች ምርት ወደ 60 ሚሊዮን ሜትሪክ ቶን መድረስ አለበት ይላሉ ባለሙያዎቹ። ዛሬ ያለውን የህዝብ ቁጥር አብልታ ማሳደር የቸገራት ኢትዮጵያ ከዓመታት በኋላ የህዝቡ ቁጥር በዚህ ልክ ሲጨምር፣ ከባዱን ጊዜ መሻገሪያ መከተል ያለባት የግብርና ስርዓት እንዴት ያለ መሆን አለበት? ኢትዮጵያ አማራጭ ብላ ከተቀበለቻቸው የግብርና መንገዶች በዘረመል ምህንድስና የተሻሻሉ ወይንም የጂኤምኦ እጽዋትን መጠቀምን አንዱ አማራጭ አድርጋ ተቀብላለች። ነገሩን ለዓመታት ያዝ ለቀቅ ስታደርግ የቆየችው ኢትዮጵያ በመጨረሻ የደህንነታዊ ህይወት ህግ ወይንም ባዮሴፍቲ ሎው ናውታ ቀስ በቀስ መንገዱን ጀምረዋለች። በዚህ ቴክኖሎጂ የተመረቱ የጥጥና የበቆሎ ዝርያዎች ከገበሬው ማሳ ከደረሱ ሰነባብተዋል። መንገዱ ይጠቅማል አይጠቅምም የሚለው ክርክር ግን ዛሬም በዓለም ዙሪያ እንዳለ ነው። በዘረመል ምህንድስና ከአንድ ህይወት ያለው ነገር የጂን ቅንጣትን በመውሰድና ወደ ሌላ ዲኤንኤ በማስገባት የሚወጡ ዝርያዎች ጥቅምና ጉዳታቸው ምንድን ነው? እነዚህ በላብራቶሪ የቀደመ ባህሪያቸው ተለውጦ በተፈጥሮ ያልነበራቸውን አቅም፣ በሽታን የመቋቋም ብርታትን አግኝተው እንዲወጡ የሚደረጉ ዝርያዎች እውነት እንደሚባለው የምርት እድገትን ያመጣሉ ወይ? በአካባቢ በጤና በሌሎች የሰብል ዝርያዎች ላይ የሚያስከትሉት ተጽዕኖ ሲኖር ይሆን? የሚነሳው ጥያቄ ብዙ ነው። ከሰሞኑ የኢትዮጵያ ሳይንስ አካዳሚ ባሰናዳው ዝግጅት ላይም በዓለም ዙሪያ ከ30 ዓመት በላይ የሆነው የዘረመል ምህንድስና ምርምርና ውጤቱ ነገር ዛሬም አከራካሪ ሆኖ መቀጠሉን ተመልክተናል። ፕሮፌሰር ጥልዬ ፈይሳ የባዮቴክኖሎጂና ሞሌኪውላር የእጽዋት ማባዛትና ምርምር ባለሙያ ናቸው። እሳቸው በምግብ ራሷን መቻል ዳገት የሆነባት ኢትዮጵያ አማራጭ ቴክኖሎጂዎችን ሁሉ ማማተር አለባት የዘረመል ምህንድስናም አንዱ መንገድ ነው ይላሉ። ኢትዮጵያን ፉድ ሰኪርድ አይደለንም። ከአምስት እስከ ሃያ ሚሊዮን እንደ ቦታ ለምሳሌ ፋሚን በሚኖር በጎ ወደ ሃያ ሚሊዮን የሚሆን ሰው ተረጂ ነው። ከሌላ ሀገር እህል ምግብ እየገባለት ተረጂ ነው። በቀን አንድ የሚበላ ሁለቴ የሚበላ ሶስት የሚበላ ደግሞ ጥቂት ነው። ስለዚህ ያለውን ቴክኖሎጂ ምርት እስከጨመረልን ድረስ ጥቅም እስከሰጠ ድረስ ተጠቅሞ ማምረት እጅግ አስፈላጊ ነው። ዶክተር ታደሰ ዳባ በኢትዮጵያ ግብርና ምርምር ኢንስቲትዩት የሆለታ ማዕከል በኬንያ ከሚገኘው አፍሪካን አግሪካልቸራል ቴክኖሎጂ ፋውንዴሽን ጋር የሚሰራው ስራ የዘርፎ መሪ ተመራማሪ ናቸው። እሳቸው አንዳንድ እጽዋት በተፈጥሮ ያላቸው ችግር ኬሚካል በመርጨት እንኳን የሚታከም እንዳልሆነ በማንሳት የዘረመል ምህንድስና ግን ይህንን ችግር መፍታት ችሏል ይላሉ። አንዳንድ ጊዜ ናቹራሊ በማዳቀል ወይም በሌላው ኮንቬንሽናል ቴክኒክ የማይቻሉ ነገሮች አሉ። ለምሳሌ መጤ ተምቼ የምንለው ፎል አርሚ ወርም መጣ፣ የውስጠኛውን ክፍል ነው የሚበላው። ለዚህ ሁሉ የሜዝ ፕሮዳክሽን ኬሚካል መጠቀም በጣም ከባድ ነው እና ቁጥጥሩ ምንድን ነው መሆን የሚችለው? ያንን ትሬት ናቹራሊ በምንም ማዳቃያ ዘዴ ማስተላለፍ ስለማይቻል ለእንደዚህ አይነት ችግሮች መፍትሄ እንዲሆን ተብሎ ነው ጄኔቲክ ሞዲፊኬሽኑ የሚመረጠው። በዓለም ዙሪያ ያለው ትልቁ ክርክር በዘረመል ምህንድስና ወይንም ጂኤምኦ የተገኘ ዘር የምርት እድገትን ይጨምራል አይጨምርም የሚል ነው። ዶክተር ጸደቀ አባተ በዚህ ዘርፍ ለረጅም ዓመታት በምርምር አሳልፏል። ሆምግራውን ቪዥን የተሰኘ ለትርፍ ያልተቋቋመ የአሰላሳዮች ወይንም ቲንክታንክ ተቋም ውስጥ ይሰራሉ። እሳቸው በዘረመል ምህንድስና የተገኘ ዘር በፍጹም የምርት እድገትን አያመጣም ይላሉ። አንድም ሀገር አንድ መቶኛ ይጨምራል የሚል ግኝት የለም ጂኤምኦ በመጠቀም አንድ ፐርሰንት ይጨምራል የሚል የለም። እኔ እስከማቅ ድረስ ፉድ ሴኪዩሪቲ የሚረጋገጠው እነ እንቶኔ በነገሩን አይደለም፣ ምርምርም ልማትም እነ እገሌ በነገሩን አይደለም። የራሳችን ነው መሆን ያለበት። ለምን ብትሉኝ ያለፈውን ሃምሳ ያለፈውን ሰባ ዓመት እኮ ዘ ወርልድ ጎቲት አፕሳይድ ዳውን ጎቲት ሮንግ ኦል ሮንግ፣ ስህተት ነው። እናስችላችኋለን አሁን ያለንበትን ሁኔታ እናውቃለን። ተሳሳቱ እኮ ሃምሳ ሰባ ዓመት ተሳሳቱ። እነኚህ ድርጅቶች ጂኤምኦ ለሚከራከሩ ዩ ሃቭ ኖ ኬስ ዚሮ ኬስ ዚሮ ኬስ። አፍሪካ እስካሁን የተጓዘችው የራሷ የቴክኖሎጂ መንገድ ስላላት ነው የሚሉት ዶክተር ጸደቀ ግብርናችንን ማሳደግ በምግብ ራሳችንን መቻል ያለብን በዛው መንገድ ተጉዘን እሱን አሻሽለን ነው ብሎ ያምናሉ ፕሮፌሰር ፍሬው መክበብ የኢትዮጵያ ባዮቴክኖሎጂ ማህበር ፕሬዚዳንት ናቸው እሳቸው ኢትዮጵያ በራሷ ባለሙያዎች ያስፈልጋታል አያስፈልጋትም የሚለው በደንብ ተለክቶ ነው የገባችበት ይላሉ ምርትን አይጨምርም የሚለውን መከራከሪያም አልቀበለውም ብለዋል ይህ ምናምን የሚባለው ነገር እኔ ኬዝ ባይ ኬዝ መናገር ያለብን ይመስለኛል። ኢትዮጵያ ውስጥ ዘንድሮ ሪሊዝ ያደረግናቸው ጂኤምኤዝ ቫራይቲስ ከአምሳ ስድስት ፐርሰንት በላይ ይልድ አድቫንቴጅ አላቸው። በእኛ ሀገር ደረጃ ነው። እኛ ስለ ሌላው ሀገር ዳታ አለም እኛ ሀገር በእኛ ሀገር ተሞክረው በእኛ ሀገር ጀነሬት በተደረገ ዳታ ነው የምንከራከረው። በዘረመል ምህንድስና የተሻሻለ ዘር በሌላ እጽዋት፣ በአካባቢ፣ በጤና ላይ የሚያስከትለው ጉዳት አለ ወይ የሚለው ሌላኛው ባለሙያዎቹን ከፍሎ የሚያከራክር ነጥብ ነው። በአፍሪካ እንደ ቡርኪናፋሶና ግብፅ ያሉት ሀገራት ይህንም መንገድ በአንድ ወቅት ጀምረው ያቋረጡት ለምንድን ነው? ዶክተር ጸደቀ መንገዱ የማያዋጣ ስለሆነ ነው ይላሉ። ደቡብ አፍሪካ ሞከሩ ፌል። ትልቅ ኮመርሻል ፋርመርስ ትንሽ ለጊዜው እንትን አሉ ፌል አደረገ። ቡርኪና ፋሶ ጥጥ ሞከሩ፣ ገበሬዎቹን አከሰራቸው። ህንድ ሂዱ። ወደ ሁለት ሺህ መጀመሪያ አካባቢ ይሄ ቢቲ ኮተን ገባ። ማሻሻጫቸው ምን ነበረ ብትሉኝ፣ ፔስቲሳይድ ዩዝ ይቀንስልሃል ተብሎ ነበረ። ልብ አድርጉ፣ ምርት ይጨምራል አይደለም። በአንድ ሰሞን ምርት ከሁለት ሺህ አጋማሽ ገደማ በጣም ከፍ እያለ ሄደ። ኩባንያዎቹ መጡና ይሄውና ምርት ጨመረ ይህንድጥጥ ምናምን ነገር። መሬት ላይ የሆነው ምንድን ነው? ምርታማነት የጨመረው ቢቲ ኮተን ስለተጠቀሙ ሳይሆን መንግሥት በሰፊው በከፍተኛ ደረጃ ማዳበሪያ ስላስገባ፣ ሁለተኛ እነኚህ ድሮ የማይታወቁ ተባዮች ቱግ ብለው ወጡ። በመጨረሻ ምን ሆነ ድሮ ከሚረጩት በላይ መርጨት ነበረባቸው። ተታለው በኩባንያዎቹ የገቡበት ገበሬዎች እዳ ውስጥ ገቡ። እዳቸውን ለመክፈል አልቻሉም። ምንድን ነው ያደረጉት? ራሳቸውን ማጥፋት ጀመሩ። ለምን ሊከፍሉ አይችሉም? ዶክተር ታደሰ ዳባ ግን በዚህ አይስማሙም። ኢትዮጵያ አስቀድማ የደህንነተ ህይወት ሕግ ወይንም ባዮሴፍቲ ሎውን አውጥታለች። ነገሩን እንዴት እንደምትመራውም ቀድማ አስባበታለች ይላሉ። ብዙዎቹ ሀገሮች ጀምረው የሚያቋርጡት ይህንኑ ማስቀደም ስላልቻሉ ነው ይላሉ። የሀገራቸው ጋይድላይን ወይም የአሰራር ስርዓት በደንብ ያልተዘረጋ በመሆኑ የተቋረጡ አሉ። ሌሎች እንደሚያስቡት በሚነሱ ቮይሶች አይደለም፣ ሕጉ በደንብ እነሱ ቢል ነው የሚሉት በዛ የተቋረጠ፣ ያለ በባዮ ሴፍቲ ችግር ምክንያት ያቋረጠ ሀገር እስካሁን ያለኝ ሪፖርት የለም፣ የሰማሁት ነገር የለም። በርካታ የአፍሪካ ሀገሮች የባዮ ሴፍቲ ሬጉላቶሪ ሲስተም ሬጉላቶሪ ፍሬምወርክ የላቸውም። አንዱ የሚያቋርጡበት ኬስ በዚህ ነው። ፕሮፌሰር ጥልዬ ፈይሳም የሚያነሱት ሀሳብ ከዚህ ጋር የሚስማማ ነው። ኢትዮጵያ የዘረመል ምህንድስናን የተቀበለችው እንደሚያዋጣት ፈትሻና አረጋግጣ መሆኑን ያስረዳሉ። የማይጠቅም ከሆነ ለምንድን ነው የምንለፋው? ለምንድን ነው የምንጠቀመው? ብዙ ነገሮች ሊወሩ ይችላሉ። በአየር ላይ ይወራል፣ በኢንተርኔት ላይ የማይባል ነገር እኮ የለም። ስለ ጂ ኤም ኦ ስለተወራ ያ የተወራው ትክክል ነው ማለት አይደለም። በዚህ በ30 ዓመት ሰው ላይ የሚያደርሰው ጉዳት አለ ወይ በኢንቫይሮመንቱ ላይ በተለያየ ተብሎ ብዙ ምርምሮች ተደርገዋል። ምንም ፕሩቭድ የሆነ ጤና ላይ የሚያደርስ ችግር አልተገኘም። የ30 ዓመት ታሪክ ያለው የዘረመል ምህንድስና በተለይ ከእጽዋት ጋር የተገናኘው ምርምሩና ውጤቱ ከዚህ ሁሉ ጊዜ በኋላ ዛሬም በዓለም ዙሪያ ባለሙያዎችን የሚያከራክር ሆኖ ቀጥሏል።